ከሌሊቱ ስድስት ሰዓት የሚለው በትወና የተሳተፈችበት ፊልም ምርቃት ላይ በተገኘችበት ወቅት የነበራት የሰውነት አቋም ከበፊቱ ብዙ ክብደት በመጨመሯና በመወፈሯ ምክንያት እየተሰጡ የነበሩ አስተያየቶች ጎድተዋት ለአንድ ዓመት ከስድስት ወር ከሰውና ከሶሻል ሚዲያ ከስራዋም ጭምር ከጠፋች በኋላ ለመጀመሪያ ጊዜ ዝምታዋን ሰብራ ስለ ጉዳዩ ተናግራለች። ተወዳጇ ተዋናይት ማርታ ጎይቶም በወቅቱ ስለገጠማት ነገርና እንዴት አልፋ ለዚህ እንደበቃች በዛሬው አዲስ ነገር ፕሮግራማችን ይዘንላችሁ ቀርበናል። ሰላም ውድ የቻናላችን ቤተሰቦች፣ ከተለያዩ የዓለም ሀገራት ሆናችሁ የምትከታተሉን በሙሉ በያላችሁበት ሰላማችሁ ይብዛ። አዳዲስ መረጃዎችን በፍጥነት የምታገኙበትን ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮንም ላይክ አድርጉት። ተወዳጇና ዝነኛዋ ማርታ ጎይቶም ተወልዳ ያደገችው አዲስ አበባ ነው። በትምህርት ቤት ቆይተዋ ሰኔ 9ና ፍሬህይወት የተባሉ ትምህርት ቤቶች የተማረች ሲሆን መቀሌ ዩኒቨርሲቲ ለአንድ ዓመት ያህል በጆርናሊዝም ተምራ አቋርጣው በመምጣት የተለያዩ ስራዎችን ስትሰራ ቆይታለች። በመጀመሪያም በህዝብ ዘንድ ያስተዋወቃት የአብነት አጎናፍር አስታራቂ የሚለው የዘፈን ክሊፕ ነበር። ማርታ ጎይቶም ከአስታራቂ በተጨማሪ የተመስገን ገብረ እግዚአብሔር የሙዚቃ ክሊፕ ላይም ተሳትፋለች። በድምሩ ሶስት የሙዚቃ ክሊፕ የሰራች ሲሆን በመጀመሪያ ፊልሟም አልሰጥም ላይ ካስት የተደረገችው በጸጉሯ ምክንያት እንደሆነ ትናገራለች። ካራክተሯ የገጠር ልጅ ስለነበረች በጸጉሬ ብዛት ምክንያት ካስት ለመደረግ ችይ ያለው ትላለች። በመጀመሪያ ፊልሟ አስር ሺህ ብር የተከፈላት ሲሆን ከዛ በፊት ብዙ ፊልሞች ላይ ኮረስ ሆና እያለፈች ብቻ መስራቷን ትናገራለች። የትወና ህይወትም በጣም ትዕግስት እንደሚጠይቅና በብዙ ልፋት ዛሬ ያለችበት እንደደረሰች ትናገራለች። ማርታ ጎይቶም አስታራቂ የሚለውን ክሊፕ መስራቷ ስስት ለሚለው ፊልም ካስት እንድትደረግ እድል ፈጥሮላታል። ማርታ ጎይቶም እስካሁን ከሰራቻቸው ፊልሞች በጣም የምትወደውና ትልቅ ቦታ የምትሰጠው ለኪያ ፊልም እንደሆነ እና አሁንም ድረስ አንዳንድ ሰዎች ኪያ ብለው እንደሚጠሯት ትገልጻለች። ኪያ የተሰኘው በህዝብ ዘንድ በጣም የተወደደውና እጅግ አሳዛኝ የሆነ መጨረሻ የነበረው የቸርነት ፈቃዱ በጣም መነጋገሪያ የነበረ ማርታ ጎይቶምን ጨምሮ የሁሉም ተዋናዮች ድንቅ የትወና ብቃት የታየበት የፊልሙ ሳውንድ ትራክም ራሱን የቻለ ሙዚቃ ሆኖ እስኪወጣ ድረስ ተወዳጅ የሆነ በአጠቃላይ በሁሉ ነገሩ የተዋጣለትና የተመሰከረለት ስራ ነው። የኪያን ፊልም ስክሪፕት ካነበበች በኋላ ማርታ ጎይቶም ከቸርነት ፍቃዱ ጋር መጨረሻውን በተመለከተ በጣም እንደተከራከሩበት እና በመጨረሻም ቸርነት ፍቃዱ አሸንፎ ጥሩ የሆነ ውጤት ይዞ መምጣቱን ገልጻለች። ታዲያ በስራዎቿና በሳቂታነቷ ተወዳጅ የሆነችው ቷናይት ድንገት ወፍራ በፊልም ምርቃት መድረክ ላይ ስትታይ የሚሰጡ አስተያየቶች መኖራቸው የሚጠበቅ ቢሆንም በዚህ ደረጃ ሰውን የሚሰብሩና የሚጎዱ መሆናቸው በጣም ያሳዝናል። እርግጥ ነው ማህበራዊ ሚዲያም ላይ ሆነ በጥበብ ስራዎች ላይ ያለ የሚዲያ ሰው በሰዎች በሚሰጡ ጥሩም ሆነ መጥፎ አስተያየቶች ተጋላጭ መሆኑ አያጠያይቅም። ግን ደግሞ የሚዲያ ሰው ስለሆነ በሚል እንደ መብት እየተቆጠሩ የሚሰጡ ሞራልን የሚነኩና የሚሰብሩ አስተያየቶችን መመልከት የተለመደ ሆኗል። ለአብነትም ነፍሱን ይማረውና ተወዳጁ ተዋናይ ታሪኩ ብርሃኑ ባባ በአንድ ወቅት በገጠመው መረበሽ ምክንያት ወደ ጸበል በመሄድ ጸበል በሚጠመቅበት ወቅት ቪዲዮ በመቅረጽ ለህዝብ የለቀቁና ታሪኩ ታሟል፣ ጸበልም እየተከታተለ ነው በሚል እጅግ በጣም የሚያስጠላና የሚሰብር ተግባር ያከናወኑ፣ በማህበራዊ ሚዲያም ቪዲዮቹን እየተቀባበሉ ሲሳደቡና ሲተቹ የነበሩ ብዙዎች ናቸው። በማህበራዊ ሚዲያ ለሚገኝ ዝናና ገንዘብ በሚል የሰዎችን በተለይም ደግሞ የዝነኞችን የግል ሕይወት እየተከታተሉ በእምነት ቦታም ሳይቀር ነፃነትን የሚያሳጡና የሚያሳፍሩ ተግባራትን የሚሰሩ ሰዎችን የሚመለከተውና የሚከተላቸው ሕዝብ ደግሞ የበለጠ ነገሩን ውስብስብ ያደርገዋል። በማያገባቸው በመግባት አዛኝ በመምሰል ሰዎች ከገቡበት ችግር እንዳይወጡም ያደርጋሉ። ታሪኩ ብርሃኑ ባባ በአንድ ወቅት ሆስፒታል ለመሄድ እምቢ ማለቱንና ምክንያቱ ደግሞ የትም ስሄድ እየተከተሉ ይቀርጹኛል የሚል ፍራቸው እንደነበረ ይታወሳል። በወቅቱ በነበረው የሰውነት ለውጥ ምክንያት የሆነውንም ያልሆነውንም ሰሚ ያገኘን ብለው የሚያወሩ ሰዎች የሚፈጥሩት የስሜት መረበሽ ቀላል የሚባል አይደለም። ማርታ ጎይቶምንም የገጠማት ይህ ነው። የፊልሙ ምርቃት ፎቶና ቪዲዮዎች ላይ እየገቡ ወልዳ ነው፣ ሰውነቷን ለማስተካከል ሰርጀሪ ስትሰራ ነው የሚሉ የተለያዩ ኔጌቲቭ አስተያየቶች መሰጠት ይጀምራሉ። አስተያየቶቹ ሰዎች እንደ ሰው ምን ሊገጥማቸው ይችላል የሚለውን ከግምት ያላስገቡና እኔ ብሆንስ የሚል ወደ ራስ መመልከት የጎደላቸው እውነት ይሄን የሚሉትና የሚናገሩት ሰዎች ናቸው ወይ ብሎ ለመጠየቅ የሚያደርስ ሞራል ማጣትና ስሜት አልባነት የታየባቸው ነበሩ። እነዚህ ሁሉ አስተያየቶች የተሰጧት ማርታ ጎይቶም ግን እዛ መድረክ ላይ ለመቆም ብዙ ዋጋ ከፍላ ነበር። ጉንፋን እንኳን አሞኝ የማላውቅ ልጅ በድንገት ታምሜ በአምቡላንስ ራሴን ሆስፒታል ተኝቼ አገኘሁት፣ ትላለች በወቅቱ ስለነበረው ነገር ስትናገር። በድንገት ሆስፒታል መገኘቷ ለሷም ሆነ ለቤተሰቦቿ በቅርብ ጓደኞቿም ዘንድ የፈጠረው የመረበሽና የመደናገጥ ስሜት ቀላል አልነበረም። ቤተሰቦቿም ከሐኪሞቹ የተነገራቸው ተጨማሪ ነገር የከፋ ነበር። ላትተርፍ ትችላለች፣ ተስፋ ቁረጡ። የመዳን ዕድሏ 50 50 ነውም ተብላ ነበር። የሆነ ሆኖ ታሪክ ቀያሪው እግዚአብሔር ረድቷት መዳን ቻለች። በወቅቱ ተወስዶ የነበረው መድኃኒት በጣም እንዳወፈራትና ሆስፒታል እያለች ራሷን በመስታወት ላለማየት እንደምትሞክርም ተናግራለች። ከ12 ቀን የሆስፒታል ቆይታ በኋላ ዶክተሮቹን ሳይቀር ባስገረመ ተአምር ድና ወደ ቤቷ ለመግባት ችላለች። እንግዲህ ከዚህ ሁሉ ውጣ ውረድ ከተረፈች በኋላ ነው ሌላኛው የህይወት ፈተና የተከተላት፣ የህዝብ አስተያየት በጣም ስለተረበሸችና ስለተሰበረችም ራሷን ከሰውም ከሶሻል ሚዲያም ከስራውም አገለለች። የሰዎችን ጥሩ ያልሆነ ሀሳብና አስተያየት መቋቋም የምችልበት ሁኔታ ላይ ስላልነበርኩ ጠፋሁላቸው። ብላለች ማርታ ጎይቶም። በዚህ በጠፋችበት አንድ አመት ከስድስት ወርም ፈጣሪ እንደመከራትና እንዳስተማራት ለወትሮ ደህና ነሽ ስትባል አለው እንጂ እግዚአብሔር ይመስገን ማለትን የማታውቅ የነበረችው ማርታ አሁን ላይ እግዚአብሔርን ማመስገንና ሰዎች በሌሉ በራቋት በሁሉም ጊዜ እግዚአብሔር ከእርሷ ጋር እንደሆነ ማወቋን ትመሰክራለች። በዚህ ከባድ የድብርትና የብቸኝነት ስሜት ወቅትም ከእርሷ ጋር የነበረውና የረዳት እግዚአብሔር እንደሆነ ከአምለሰት ሙጬ ጋር በነበራት ጥሩ ቆይታ ደግሞ ማደጋግማ አንስታለች። አሁን ያንን ሁሉ ነገር አልፋ ሙሉ በሙሉ ድና ደስተኛ ሆና ወደ ማህበራዊ ሚዲያና ወደ ስሯም እንደተመለሰች ከየትኛውም ጊዜ በላይ ደስታና ሰላም እየተሰማት እንደሆነም ተናግራለች። ሰዎች በኮመንት አስተያየት የሚሰጡት ውስጣቸው ያለውን ነው ያለችው ማርታ ፍቅር የሌለው ሰው ፍቅርን አይሰጥም ለዛም ነው አሁን ላይ ሁሉ ነገር ካለፈ በኋላ እንደዚህ አይነት መጥፎ አስተያየት ለሚሰጡ ሰዎች የማዝንላቸው ብላለች ይህ ግን የገባት አሁን ነው በወቅቱማ እንደዚህ አይነት አስተያየቶች ራሷን እንድትጠላ ከመቶ ሰዎች እንወድሻለን አስተያየት ይልቅ የአንድ ሰው ስታስጠላ የሚል ኮመንት ሲረብሻት ይውልና ያሳስባት እንደነበር ትናገራለች። በእጃችን ባለው ስልክ እንደ ቀልድ ቀለል አድርገን የምንወረውራቸው ሀሳብና አስተያየቶች እንዴት የሰውን ልጅ እንደሚሰብሩ የማርታ ጎይቶም ህይወት ማሳያ ነው። እንደ መታደል ሆኖ ማርታ ጎይቶም በፈጣሪ እርዳታ ድና ለዚህ በቅታለች። ሌሎች ለዚህ ያልታደሉና ተሰብረው በቤታቸው የቀሩ ህይወት ያስጠላቸው፣ ስራቸውን ሁሉ ነገራቸውን ያጡ፣ መኖር የከበዳቸውን ቤት ይቁጠራቸው። አንዳንዴ ለሰዎች ጥሩ ነገር ማለትና ማድረግ ባንችል እንኳን መጥፎ ነገርን ላለማድረግ ብንተባበር ምን አለበት? በተለይም ደግሞ ማርታ ጎይቶም የሰበራትን አስተያየቶች በብዛት ሲሰጡ የነበሩት ሴቶች መሆናቸው እንዳሳዘናት ገልጻለች። እንደ ሴት የምናልፍባቸው ብዙ ሁኔታዎች ይኖራሉ፣ ሁላችንም ሴቶችም ሆንን ወንዶች ለፍርድ ባንቸኩል ስትልም ተናግራለች። አብራችን ቤት የምትሰራ አንዲት ሴት ከወለደች በሁለት ቀኗ ምንድን ነው የምታኪው በጣም ወፍረሻል በመባሏ የተሰማትን ከባድ የስሜት መሰበርም አንስታለች። ሰዎች በየትኛውን ቦታ ለምንናገረውና ለምንሰጠው አስተያየት መጠንቀቅ ይኖርብናል። በህይወት አጋጣሚ መቼ፣ የት፣ በምን መልኩ ራሳችንን እንደምናገኘው አናውቅምና። ለመፍረድ አንቸኩል። ኢትዮ አዲስ ነገር ማርታ ጎይቶም ያንን ከባድ ጊዜ አልፈሽ ለዚህ በመብቃትሽና ለሌሎች መማሪያ እንዲሆን ያሳለፍሽውን በመናገርሽ ከልብ ያመሰግናል። በቀጣይም መልካም ነገር ሁሉ እንዲገጥምሽና በሁሉ ነገር የረዳሽ እግዚአብሔር ቀሪ ሕይወትሽንም እንዲባርክልሽ ይመኛል። ቸር ቆዩን።